ታንዛኒያዊው ጆሊ ካሮንጎ አዲስ አበባ ሲመጣ ዘንድሮ ለሁለተኛ ጊዜው ነው። መዲናዋን የሚያውቃት ከዛሬ አስር ዓመት በፊት በስራ አጋጣሚ በመጣበት ወቅት ነው። ያኔ አዲስ አበባ የነበራትን መልክ እያስታወሰ አሁን ከዓመታት በኋላ ያየው ለውጥ እጅግ አስገርሞታል። ለመጀመሪያ ጊዜ ወደ አዲስ አበባ በመጣውበት ወቅትና አሁን ያለው ለውጥ እጅግ አስገራሚ ነው። በከተማ የተገነቡ መሠረተ ልማቶች የሕዝቡን ኑሮናም የከተማዋን ኢኮኖሚ ያሻሻሉ ናቸው። ለዚህ ስኬት በመብቃታችሁም የኢትዮጵያን ሕዝብና መንግሥት እንኳን ደስ አላችሁ ማለት እፈልጋለሁ። አዲስ አበባን ከመልከ ብዙ ጉድፎቿ በማንጻት ስምና ክብሯን የሚመጥን ገጽታ ማላበስ ያለሙ ፕሮጀክቶች ባለፉት ዓመታት ተግባራዊ የተደረጉ ነው። ከእነዚህ መካከል ደግሞ የአዲስ አበባ ኮሪደር ልማት አንዱ ነው። የኮሪደር ልማቱ ለአዲስ አበባ ውበትም ወረትም ይዞላትን የመጣው ሜርሲ ሳማንታ ይህንን እንዲህ ትገልጸዋለች። በከተማዋ ጎዳናዎች ስንቀሳቀስ ምቹ ሆነው የተሰሩ የእግረኛና የብስክሌት መንገዶችን ተመልክቻለሁ። ምናልባት እንደዚህ አይነት ምቹ መሰረተ ልማቶችን ልታይ የምትችለው በአውሮፓ ወይንም ኤዥያ ሀገራት ነው። እንዲህ ያለውን መሰረተ ልማት በአፍሪካ ውስጥ ማየት እጅግ የሚያኮራና በእርግጥም ከሰራህ ማድረግ እንደምትችል የሚያመላክት ነው። በሀገሬ በርካታ ፕሮጀክቶች ተገንብተዋል። አሁን የአዲስ አበባን ውበት ስመለከት ግን በጣም ብዙ የሚቀረን እንዳለ ተረድቻለሁ። አዲስ አበባ የደረሰችበት ከፍታ ላይ ለመድረስ ብዙ መስራት ይጠበቅብናል። ለቀጠና የኮንፈረንስ የመጡት የሁለቱ አፍሪካውያን ትዝብት የሚተርከው የአፍሪካ መዲናነቷን በተጨማሪ መልኮች እየገለጠች የመጣችውን የአዲስ አበባ ለውጥ ነው። እነርሱ በልዩነት ጠቅሰው የሚናገሩላቸው በከተማዋ የተሰሩ ፕሮጀክቶችም አሉ። ዚስ ሚውዚየም ኢዝ ፋንታስቲክ። የአድዋ ሙዚየም በጣም አስደናቂ ነው። ካልተሳሳትኩ በቀር እንዲህ አይነት ጥቁሮች ነጭ ወራሪዎችን ቀኝ ገዢዎችን እንድል የነሱበትና ፓን አፍሪካኒዝምን ከየት ተነስቶ የት እንደደረሰ የሚያሳይ ታሪክን የያዘ ሙዚየም በአፍሪካ ብቸኛው ይመስለኛል አዲስ አበባ ለሌሎች ከተሞች መማሪያ የምትሆን ከተማ ናት በከተማዋ ንጹህነት እጅግ በጣም ተደነቅ ያለው በብዙ ሀገራት እዚህ የተሰሩት አይነት የልማት ስራዎችን ልትመለከት ትችላለ ነገር ግን በየቦታው የተጣሉ ቆሻሻዎችን ትመለከታለ በአዲስ አበባ ግን ይህ አይታይም እናም ሌሎች ሀገራት ከዚህ ትምህርት መውሰድ ይኖርባቸዋል። ላለፉት ሶስት ቀናት የሀገር ውስጥ ገቢ የመሰብሰብ አቅምን ማሳደግ ላይ ያተኮረ ቀጠናዊ ኮንፈረንስ ላይ ለመሳተፍ ወደ አዲስ አበባ ከመጡ እንግዶች ውስጥ የሆኑት የአይኤምኤፍ የቀጠናው የቴክኒክ ድጋፍ ማዕከል የምስራቅ አፍሪካ ቢሮ በምጻር ቃሉ አፍሪታክ ዳይሬክተር ክላራ ሚያራ በአፍሪካ ቀንድ ኢትዮጵያ እያሳየች ያለው እድገት አመርቂ እንደሆነ ይገልጻሉ። አሁንም ግን ከዚህ የበለጠ ሊሰራ ይገባል ነው የሚሉት። በጣም ብዙ ለውጦች እንዳሉ ለመመልከት ይችለናል። አሁንም በቃጣናው ካለው እምቅ አቅም አንጻር ግን ከዚህ በላይ ብዙ ነገር መስራት ይጠበቅብናል። እኛም እዚህ የተገኘ ነው ከኛ የሚጠበቀውን ድጋፍ ለማድረግ ነው። የአዲስ አበባ የኮሪደር ልማት ገጽታዋን ማስዋብ ብቻ ሳይሆን ለሁሉም ነዋሪዎች ለኑሮ የምትመች የጸዳችና የተዋበች መዲና አድርጓታል የሚለው የጎብኚዎቹ መደምደሚያ ሀሳብ ነው። የአዲስ አበባ ኒትነስ ንጹህ መሆን የኮሊደር ልማቱ የመሰረተ ልማቶች ቅንጅት የመሳሰሉት ጉዳዮች ትልቅ ትምህርት የሚወሰድባቸው እንደሆነ ሲገልጹ ነበረ። እጅግ በጣም ደስተኞች ናቸው። አንዳንዶቹ ለመጀመሪያ ጊዜ ለምሳሌ ከዋሽንግተን አይምኤፍ የመጡት እንግዶች ለመጀመሪያ ጊዜም የመጡ አሉበት እና ኢትዮጵያን በሩቁ የሚያዩትና ዛሬ እዚህ መጥተው የሚያዩት በጣም የተለያየ በጥሩ የእድገት ምዕራፍ ውስጥ ያለች ሀገር እንደሆነች እየነገሩ ነው የነበረው።